ሰላምና ክብሮታ የሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ፣ የመከላከያ ሰራዊቱ የአማራ ክልል የደመሰስኩ ሪፖርቱን እንደቀጠለበት ነው። የፋኖ ኃይሎች ደግሞ በፈጸሟቸው ድንገተኛ የደፈጣ ጥቃቶች ከፍተኛ ጉዳት ማድረሳቸውን ይገልጻሉ። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትሩ በጉዟቸው ተቃውሞ ገጠማቸው። አብይ አህመድ ጉዟችን በድርቅና በጦርነት እየተፈተነ ነውም ብለዋል። በዝርዝር የምንመለከተው ጉዳይ ይሆናል። የሻዕቢያ መንግስት አካሄዶችን መታገስ አያስፈልግም ሲሉ ጄኔራል ፃድቃን ገብረትንሳኤ ገለጹ። የባህር በር ጥያቄያችን የብሔራዊ ደህንነት ጉዳያችን ነው ሲሉም አስረድተዋል። ትሰሙታላችሁም እነ አቶ ጌታቸው ረዳ ከሳምንታት በፊት በቁመር ያገኟቸውን እነ ኮሎኔል ደመቀ ዘውዱንም ይሁን ዳኛቸው አሰፋን ተንኳሽ ሲሉ ከሰሱ። የሚያማክሩትን የብልጽግናው መንግስትንም በዝምታ እየተከታተለ ያለ በሚል ተችተውታል። እንመለከተዋለን። በኦሮሚያ ቤንሻንጉልና አማራ ክልሎች ቄሶች የተገደሉበት የእስልምና እምነት አባቶችም የተጎዱባቸው ጥቃቶች መድረሳቸው ተሰማም። በሀገሪቱ የተለያዩ አካባቢዎች ማንነትና ሃይማኖት የማይለየው ግድያ እንደቀጠለ ነው። ተጨማሪውን አዘጋጅተናል። የትግራይ ሰራዊት አዛዡ የጸጥታ ኃይሎች ኮሚቴ ባሉት ጉዳይ ላይ ተናግሯል። በሌላ በኩል የክልሉ የጸጥታ ቢሮን በክልሉ የጸጥታ ጉዳይ ላይ ስብሰባ ስለመደረጉ አሳውቋል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ በሶማሊያ ስደተኞች ላይ ተላለፈ ያሉትን ውሳኔ ይፋ አድርጓል። የአውሮፓ ህብረት የአፍሪካ የምግብ እርዳታ ለተረጆች በትክክል አይደርስም ሲል ደግሞ አንድ ጥናት አመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ የሆነላችሁ! የመከላከያ ሰራዊቱ የአማራ ክልል የደመሰስኩ ሪፖርቱ እንደቀጠለ ነው። የፋኖ ኃይሎች ደግሞ በፈጸሟቸው የደፈጣ ጥቃቶች ከፍተኛ ጉዳት ማድረሳቸውን ይገልጻሉ። አገዛዙ በቀጣዩ ታህሳስ ወር በአማራ ክልል የሚገኘውን የመከላከያ ሰራዊቱን ወደ ማዕከል በማስገባት በክልሉ የጸጥታ ኃይሎች ውጊያውን ለማከናወን በማቀድ በቅርብ ሳምንታት በከባድ መሳሪያና በድሮን ጭምር የታገዙ በሌሊትም የሚከናወኑ ወደ ፋኖ ኃይሎች መገኛዎች በማቅናት ጭምር ዘመቻዎችን እየፈጸመ ይገኛል ሰራዊቱ እነዚህን ዘመቻዎችን ሲያደርግ የፋኖ ኃይሎች በአንጻሩም በመከላከያ ሰራዊቱና በክልሉ የጸጥታ ኃይሎች ላይ የደፈጣ ጥቃቶችን እያደረሱ ናቸው። በእርግጥ ባለፈው ዓመትን በተመሳሳይ በታህሳስ ወር ላይ ዘመቻዎችን ለክልሉ የጸጥታ ኃይል ማስረከብ የሚል እቅድ የመከላከያ ሰራዊቱ አውጥቶም እነ ጀኔራል አለምሸት ደግፌም ሰራዊቱ ደክሞታል፣ ወደ የካምፑም ይሰበሰባል ብለው እንደነበር የሚዘነጋ አይሆንም። ያ ሳይሆን ቀርቶ ሌላ ተጨማሪ ዓመትም ሰራዊት ወደ ክልሉ እየተላከም አላስፈላጊ መስዋዕትነትን እየከፈለ የቀጠለበት ሁኔታ ነው ያለው። ከዚህ ጎን ለጎን ደግሞ የመንግስት ኃይሎችን በመተው የሚከዱ የሰራዊቱ አባላት ቁጥር በየጊዜው እየተበራከተ ነው። ከሰሞኑም በሰሜን ወሎ ሀብሮ አካባቢና ጎጃም ቀጠናም ወደ ፋኖ ታጣቂዎች የተቀላቀሉ ወታደሮችም ለዚህ አብነት ይሆናሉ። የሆነ ሆኖ የመከላከያ ሰራዊቱ በርካታ የፋኖ ታጣቂዎች እንደመሰሱ ንብረትም ተረከቡ በሚል መግለጫ አሁን ያወጣበት ቀጠና የሰሜን ወሎ ዞን አይና ቡግና አካባቢ ነው። በዚሁ ቀጠና ባለፉት ተከታታይ ቀናት የድሮን ጥቃቶች መፈጸማቸው መዘገቡ አይዘነጋም። በተመሳሳይ የብልጽግናው መንግስት የጥምር ኃይል በሚል የሚጠራቸው ታጣቂዎቹ ለዘመቻ ወጥተው በፋኖ ኃይሎች በጉዞ ወቅት ጥቃት ተከፍቶባቸው ውጊያዎች ተከናውኗል። በምዕራብ ጎጃም ዞን ቋሬት ገነተ ማርያም የተደረገው ደግሞ በቀዳሚነት የሚነሳ ይሆናል። በሰሜን ሸዋ ዞን ከሬም አቅራቢያ ለሰ ምሬት የወጡ የኮማንዶና የአየር ወለድ አባላት ጋር የተደረገው የተኩስ ልውውጥ ደግሞ ሌላው። በደቡብ ወሎ ዞን ከለላ አቅራቢያ ሊጮ ተብሎ በሚጠራ አካባቢም እንደዚሁ ውጊያ መከናወኑ ተሰምቷል። ጠቅላይ ሚኒስትሩ በጉዟቸው ተቃውሞ ገጥሟቸዋል አብይ አህመድ ጉዟችን በድርቅና በጦርነት እየተፈተነ ነውም ብለዋል የብልጽግናው ፕሬዚደንትና አገዛዛቸው በገዛ የሀገራቸው ዜጎች ላይ ጦርነትን በማወጅ እየተዋጉ አመታትን አስቆጥሯል በፈረቅ አበየ ክልሎች የሚደረጉ ገዳይ ያገዛዙ የጦርነት ፕሮጀክቶችም በአዲስ አበባና ሌሎችም አካባቢዎች ማውገዝ ቀርቶ ለማውገዝ ማሰብ ወደ አዋሽ አርባ የሚያስወረውርበት ክስተት ሆኖም ታይተዋልና ቢያንስ በውጭ ውስጥ ሀገራት የሚገኙ ኢትዮጵያውያን አብይ አህመድ በተገኙበት ሁሉ ተቃውሟቸውን እያሰሙ ናቸው። ከሰባት ዓመታት በፊት የብልጽግናውን መሪ ለማወደስ ሰልፈኞች የሚወጡባቸው አደባባዮች አሁን ገዳይ፣ ጅምላ ጭፍጫፊ የሚል መፈክር ተይዞ የሚወጣባቸውም ሆኗል። ጠቅላይ ሚኒስትር አብይ አህመድ ለስብሰባ በሚያቀኑባቸው ሀገራትም ተደጋጋሚ ተቃውሞ በማስተናገድ ቀዳሚው የዓለም መሪ ሳይሆኑ አይቀሩም። ከዚህ በፊት በአፍሪካ አሜሪካ ስብሰባ ወቅት ከትግራይ የዲያስፖራ አባላት ያጋጠ ቸውን ከፍተኛ ተቃውሞ ተከትሎ የመሪዎች የቡድን የፎቶግራፍ መርሃ ግብሩን ሳይሳተፉ ቀርተው መመለሳቸው ይታወሳል። በደቡብ ኮሪያም በተቃውሞ ምክንያትም ባይሆን የቡድን የፎቶግራፍ መርሃ ግብር ላይ እንዳልተሳተፉም ይታወቃል። ጠቅላይ ሚኒስትሩ ባለፈው የፈረንጆች ዓመት በጀርመን ቻንስለር ቢሮ እርሳቸውን የሚያወግዙ መፈክሮችም ጠብቀዋቸዋል። በደቡብ አፍሪካ የብሪክስ ጉባኤ ወቅትም ተመሳሳይ ተቃውሞ ከዚህ በፊት ጠብቋቸው ያውቃል። አሁንም በደቡብ አፍሪካ የቡድን ሀያ አባል ሀገራ ስብሰባ ላይ ተቃውሞ የጠበቃቸው መሪ ሆኗል። የዓለም መሪዎች በጆሀንስ በርግ ደቡብ አፍሪካ በሚካሄደው የጂትዮኔ የመሪዎች ጉባኤ ላይ እየተወያዩ ባሉበት ወቅት ከጉባኤው ማዕከል ውጭም ኢትዮጵያውያን ተቃውሞችን ያሰሙት አብይ አህመድ በተባሉ መሪ ላይ ሆኗል። የሀገሪቱ ፖሊስ የስብሰባው ታዳሚ ሀገራት መሪዎችን ማስተናበር ብቻ ሳይሆን አብይ አህመድ ላይ የተነሳውን ተቃውሞ ለማስቆም በሚል የተለያዩ ጉዳት የማያደርሱ መሳሪያዎችን እስከመጠቀም መድረሱም ታውቋል። የነዚህ ሰልፈኞች ድምጽ ደግሞም እኔ መሪ የዘር ማጥፋት ወንጀል በሀገራቸው እየፈጸሙ ነው የሚል ነው። በብልጽግናው ካምፕ አብይ ከራማፎዛና ከሌሎችም የሀገራት መሪዎች ጋር ተወያዩልን፣ ንግግራቸውንም መድረክ ላይ ያቀረቡልን የሚለው የትኛውም ሀገር መሪ ያደረገው የተለመደ የፕሮቶኮል ሁነት ይነገር እንጂም የዓለም መሪዎች ጭምር የታዘቡት ተቃውሞ ነው አብይ አህመድ አስተናግደዋል። የተባለው በእርግጥ ጠቅላይ ሚኒስትሩ በዚሁ መድረክ ላይ ባደረጉት ንግግርም ግጭት ያሉትን እርስ በርስ ጦርነታቸውንና ድርቅን እየፈተናቸው ስለመሆኑ አልካዱም። Our journey has been tested by drought, conflict, and አሁን አሁን በየመድረኩ በተገኙበትም በማይገኙበትም ተቃውሞ እያጋጠማቸው ያሉት ዐቢይ አህመድ ወደ ስልጣን በመጡ ሰሞን ከሰባት ዓመታት በፊት ግን በተለይም ወደ አሜሪካ በተጓዙበት ወቅት መሪዎች በዲያስፖራው ስለሚገጥማቸው ተቃውሞ የተናገሩት እንዲህ ባለ መልኩ ነበርም። ዲያስፖራ ስትሄዱ ይጮሁባችኋል፣ አትሄዱ እየተባለ እውነቱን ለመናገር ቲማቲም እና እንቁላል ለሚረባ ነገር ለሚጠቅም ነገር ሲወረወር ማየትም ጥሩ ነው። መጥፎ ነገር አይደለም። ግን የሚያምርብን እንደዚህ ነው። በኦሮሚያ ቤንሻንቁልና አማራ ክልል ቄሶች የተገደሉበት የእስልምና እምነት አባቶች የተጎዱባቸው ጥቃቶች መድረሳቸው ተገለጸም። በሀገሪቱ የተለያዩ አካባቢዎች ማንነትና ሃይማኖት የማይለየው ግድያ እንደቀጠለም ይገኛል። የብልጽግና ሰዎችም ሰላም ላይነን ሰላም ያጣችሁት ጭንቅላታቸው ውስጥ ነው እያሉ ቀጥሏል። ከዛሬ አሳዛኝ ሁነቶች ውስጥም በቤንሻንጉል ጉምዝ ክልል የደረሰው ጥቃት ቀዳሚው አብነት ነው። በቡለን ወረዳ በተፈጸመ ጥቃት በትንሹ 15 ሰዎች ተገድሏል የሚሉት የአካባቢ ምንጮች የአንድ ቤተሰብ አባላት የሆኑ አራት ሰዎችም እንደሚገኙበት አንስተዋል። በብልጽግናው አገዛዝ በቀጠለው የመርዶና ሞት ሪፖርት የአሁኑ ጥቃት ሰለባ በርካታ ሰላማዊ ነዋሪዎች መካከል በስፍራው የሚገኝ አንድ መስጂድ ኢማምና ቤተሰቦቻቸው ላይ የደረሰው ጥቃት የሚጠቀስ ስለመሆኑም ተብራርቷል። በሌላ በኩል አማራ ክልል ደንበጫ ቅርብ ርቀት ትናንት የተፈጸመው የብልጽግናው ጥቃትም ደገራ ተብሎ በሚጠራ አካባቢ የሚካኤል ዓመታዊ በዓልን ተከትሎ አስቀድሰው ሲመለሱ የነበሩ ሁለት ቀሳውስት ከተገደሉት ውስጥ እንደሚገኙበትም የአካባቢው ነዋሪዎች ይገልጻሉ። በዋድ የሱስ አካባቢ የብልጽግናው አገዛዝ በተለይም ጀጀቤት ተብሎ በሚጠራ ስፍራ የድሮን ድብደባ መፈጸሙም የሚታወስ ነው። ይህ አሳዛኝ የኢትዮጵያውያን ሞት ቀጥሎ ከዋለባቸው አካባቢዎች ውስጥ የተለመደው የኦሮሚያ ክልል አርሲ ዞንም ተጠቃሽ ነው። ብልጽግና የላከው የሃይማኖት ተቋማት አጣሪ ጉባኤ ሪፖርቱን ካወጣ በኋላም ነው ይህ ጥቃት ተጠናክሮ የቀጠለው። አሁንም በዞኑ ሸርካ ወረዳም ትናንት ሌሊት ሶስት ሰዎች ተገድለዋል፣ አራት ሰዎች ደግሞ ታግተው ተወስደዋል በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት ገልጿል። የሀገረ ስብከቱ አንድ አመራር ግድያው የተፈጸመው ባርሲ ሆሎን ቁዋቢ ወረዳ ድንበር በሆነው በሸርካ ወረዳም ልዩ ቦታው ሚታና ላይ ነው ሲሉ ተናግረዋል። እኒህ አመራር ሲገልጹም እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ብቻ ነው ያለን ኃላፊነት፣ እናሳውቃለን፣ ተጠሪነታችንም ለነርሱ ነው። ግን ውጦ ጸጥ ነው ግን እኛውንን የምንደበደበው ከዚህ በላይ ምንም ማድረግ አንችልም፣ ሲሉ በምሬት ተናግሯል። ብልጽግና እና አራርሳ መርዳሳ ና ቀሲስ ታጋይ በኩል ከሰሞኑ ያወጣው ሪፖርት ግን ሚራክል ላይነን አይናችሁን ግለጡ የሚለውን የአገዛዙን የቀደመ ማብራሪያውን ከማጠናከር የዘለለም የተለየ ትርጉም ያልተሰጠው ነበርም። የሻቢያ መንግስት አካሄዶችን መታገስ አያስፈልግም ሲሉ ጀኔራል ጻድቃን ገብረ ትንሣኤ ገለጹ። የባህር በር ጥያቄያችን የብሔራዊ ደህንነት ጉዳይ ነው ሲሉም ተናግሯል። ሌትናንት ጀኔራል ጻድቃን ገብረ ትንሣኤ የባህር በር ጥያቄ የኢትዮጵያ የዘላቂ እድገትና የብሔራዊ ደህንነት መሰረት እንጂም የጠቅላይነት አስተሳሰብ አይደለም ሲሉም ነው የተናገሩት። ይህንን ጥያቄ ኢትዮጵያ ያነሳችው ጠቅላይ ለመሆን በማሰብ ሳይሆን እያደገ ከመጣው ፍላጎት እንደዚሁም በቀጣዮቹ ዓመታት ሁለት መቶ ሚሊዮን ይደርሳል ተብሎ ከተተነበየው የህዝብ ቁጥሩ ጋር በተያያዘ ነው ሲሉም ፊልድ ማርሻል ብርሃኑ ጁላ ከሳምንታት በፊት ያደረጉትን ንግግር አጠናክሯል። በ10 ዓመታት ውስጥ ሁለት መቶ ሚሊዮን ህዝብ እንደርሳለን። አሁን ላይ በአፍሪካ ፈጣን የኢኮኖሚ እድገትን እያስመዘገቡ ካሉ ሀገራት መካከል ነን። ነገር ግን ወደብ አልባ ሀገር መሆናችን ምጣኔ ሀብታዊ ጫና ፈጥሮብናል። ስለሆነም በይፋ የታወጀው የባህር በር አስፈላጊነት ፖሊሲም እንደሚተቸው ሳይሆን ለዘላቂ ሀገራዊ እድገት አስፈላጊ የሆነ የመሬት አካል በመሆኑ ነው የሚል አቋም አላቸው። የኢትዮጵያ የባህር በር አሰሳ በሶስት አቅጣጫዎች ላይ የተመሰረተ ነው የሚሉት ጀኔራል ፃድቃን ቀዳሚም የሆነውና ተመራጩ ህጋዊና ዲፕሎማሲያዊ መንገዱን መከተል ነው ባይ ናቸው። የወደብ ኪራይ ስምምነት ደግሞ ሁለተኛው ነው። ይህ በንግድ ትስስር፣ ዘላቂ አጋርነት ላይ ያተኮረ ሲሉም ይገልጹታል። ሶስተኛው ደግሞ ወታደራዊ አቅምን በመጠቀም የወደብ ባለቤት መሆን መቻል ነው የሚሉት የሚያስተዳድሩት ሌትናንት ጀነራል ፃድቃን ገብረ ትንሳኤም ነገሩ ሀገራዊ ቁርጠኝነትን የሚያመላከት ቢሆንም ቀጠናዊ መፍትሄ የተፈልጎለት ግን መርገብ እንዳለበት ለሪፖርተር ተናግሯል። ኤርትራ ሁለት አካሄዶችን እየተከተለች ነው የሚሉት ጀነራሉም በአንድ በኩል ሉዓላዊነት ለማስከበር በሚል የሀገር ውስጥ የጦርነት ዝግጅትን እያከናወነች ነው፣ እንደዚሁም ሌሎች አጋሮችንም እያሰባሰበች ትገኛለች ሲሉ ገልጿል። ሌላኛው ደግሞ በቀይ ባህር ላይ ለሌሎች የጠቅላይነት ፍላጎት ላላቸው ሀገራት መሳሪያ መሆን ነውም ብለዋል የሻቢያው መንግስት የሚከተላቸው እነዚህ አማራጮችን መታገስ አያስፈልግም ወደፊትም አንታገስም ሲሉም ነው ያስረዱት የቀይ ባህር የተጎረባች ሀገራቱ ብቻ ሳይሆን የበርካታ አለም ሀገራት የጦር ሰፈር ጭምር ሆኗል የሚሉት ሌትናንት ጀነራል ፃድቃን እኛም ከዚህ መገለል አይገባንም ሲሉም ነው ያቀረቡት። የኢትዮጵያ መንግስትን ከፉክክር ይልቅ ትብብር ላይ ያተኮረ ነው በሚል ያነሱት እኒህ የቀድሞው የቲዲኤፍ አዛዥ ከሳምንታት በፊት አሰብን የመመለሽ አማራጩ የአስመራው መንግስት ሰላማዊ መንገድን የመፍቀድ እድሉ የማይቻል በመሆኑ ወታደራዊ አማራጭም ሊሆን እንደሚችል ሲያብራሩ መደመጣቸው የሚዘነጋ አይሆንም። የባህር በር አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ውስጥ ሰላም ይኖራል ብሎ ማሰብ አይቻልም። ኢሳያስ የሚያረው የኤርትራ መንግስት አቋም የታወቀ ነው፣ እንትን አድርጓል። ይሄ የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት። በሰላማዊ ፖለቲካዊ፣ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይህም ዝግ አይደለም ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። እነ አቶ ጌታቸው ረዳ ከሳምንታት በፊት በሁመራ ያገኟቸውን እነ ኮሎኔል ደመቀ ዘውዱን የሚሆን ዳኛቸው አሰፋን ተንኳሽ ሲሉ ከሰሱ። የሚያማክሩትን የብልጽግናው መንግስትንም በዝምታ እየተከታተለ ያለ በሚል ተችቷል። ከትናንት በስቲያ አንድ የስምረት ፓርቲ አመራር ወልቃይት ትግርኛ ስለተነገረ ትግራዊ አያደርገውን በሚል ያቀረቡትና የቤተ መንግስቱ ፈላስፋ ዳኛቸው አሰፋ በወልቃይት ልዋጋ መጣሁ ያሉበት ጉብኝት መነጋገሪያ ጉዳዮች ነበሩ። ከነዚህ ሁነቶች በኋላ ነው የነ አቶ ጌታቸው ርዳው ፓርቲ ስምረት መግለጫውን ያወጣው። ስምረት በፕሪቶሪያው ስምምነት ያልተደሰቱ የውጭና የውስጥ አካላት በሚያደርጉትና እያደረጉት ባለው ጥረት ስምምነቱ ከጥይት ድምፅ መቆምና ከዋና ዋና የፌዴራል ትስስሮች በዘለለ እየተጠበቁ ውጤቶች በወቅቱ እንዳይመጡ ሆኗል ይላል። አቶ ጌታቸው ርዳ ከሳምንታት በፊት ሁመራ ድረስ ተገኝተው ያነጋገሯቸውን እነ ኮሎኔል ደመቀ ዘውዱን አካባቢውን ወረው የያዙ በሚል የሚገልጸው የስምረት መግለጫ በፕሪቶሪያ ውል መሰረት ያለአንዳሽ በቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች ናቸው ሲልም ያትታል። ከዛም አደናቃፊና ተንኳሽ መግለጫዎችን በማውጣትና ሂደቱን እያስፈጸሙ ያሉ የፌዴራል ባለስልጣናትን በሚዲያ በማጠልሸት ላይ ተጠምደዋል ሲልም ይቀጥላል። አሸተ ደምለው የተባሉት የብልጽግና ማዕከላዊ ኮሚቴ አባል አቶ ጌታቸው ረዳን ከቀናት በፊት ከሀዴ ኢትዮጵያ ለማፍረስ እስከ ሲኦል ድረስ የሚሄዱ ወዘተ እያሉ ገልጿቸው እንደነበር የሚታወስ ነው። ስምረት በመግለጫው ቀጥሎም የሚገርመው ነገር እኛ የተጀመረውን ዘላቂ ሰላም በማሰብናም ይስተካከላል በሚል ተስፋ ዝም ብንልም ባለቤት የሆነው የፌዴራል መንግስቱ ግን ለማረም ያደረገው ጥረትን ባለማየታችን እጅጉን አዝነናል ሲልም የሚያማክረውን አገዛዝ ገልጾታል። ከዛም ከሰሞኑ ወደ ወልቃይት ተጉዘው ጉብኝት ያደረጉትና ከጥቂት ሳምንታት በፊት ግን ካቶ ጌታቸው ረዳ ጋር የመደመር መንግስት የተሰኘውን የአብይ አህመድ ነው የተባለ መጽሐፍን ለማብራራት ሲሽቀዳደሙ የነበሩትን ዳኛቸው አሰፋ ላይ በማነጣጠር በምዕራብ ትግራይ ዞን ቀድሞውንም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት አባቶች በዛ ያለፈ ጥፋታቸው ሳይጸጸቱም ዛሬም ይህንኑ ስምምነት የሚያደናቅፍ የተጀመረውን ሰላማዊ ትግል የሚያወክናም የትግራይን ህገ መንግስታዊ ግዛት የሚጸረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ሰንብተዋል በማለትም ይከሳል። እነዚህን አካላትን እያወገዝን በቀጣይም የትግራይን ወሰንና አንድነት ከህገ መንግስትና ከህገ መንግስታዊ ስርዓት ውጭም በትዕቢትና በድፍረት ተወጥሮ ለሚንቀሳቀሱ ኃይሎች ከህዝባችን ጋር በመሆን በጽናት እንደምንታገላቸው በድጋሜ እናረጋግጣለን ብሏል አቶ ጌታቸው ረዳም። በሌላ በኩል የትግራይ ሰራዊት አዛጁ የጸጥታ ኃይሎች ኮሚቴ ባሉት ጉዳይ ላይ ተናግሯል። ይህ በእንዲህ እንዳለ የክልሉ የጸጥታ ቢሮም በክልሉ የጸጥታ ጉዳይ ላይ ስብሰባ መደረጉን አሳውቋል። በትግራይ ክልል ባለፉት ወራት የድህረ ጦርነቱ ማሳያ የሆኑ ህገወጥ የማዕድን ቁፋሩም ወታደራዊ አመራሮች ጭምር በሚሳተፉበት ሁኔታ ህገ ወጥ የሰዎች ዝውውር፣ እገታና ግድያ ወንጀሎች መበራከታቸው ተደጋግሞ የተገለጸ ጉዳይ ነው። እነዚህ የጸጥታ ችግሮችን የጊዜያዊ አስተዳደሩ መቆጣጠር ተስኖታል የሚለው ክስም በተለያዩ ጊዜያት በተለያዩ አካላት ሲቀርብ የቆየ ነው። ሰላማዊ ሰዎች ላይ እስከ መተኮስ የደረሰ የጸጥታ ችግር ከነበረባቸው የክልሉ አካባቢዎች ውስጥ ደግሞም ደቡባዊ ትግራይ በቀዳሚነት የሚጠቀስ ይሆናል። ከቲዲኤፍ አዛዦች መካከል አንዱ የሆኑት ጀኔራል ዮሐንስ መድድ ችግሩ በዚህ በደቡባዊ ትግራይ ዞን ብቻ ሳይሆን በሁሉም የትግራይ አካባቢዎች የተከሰተ ስለመሆኑ ያነሳሉ። በዞኑም ይሁን በክልሉ ህዝባችን ተስፋ መቁረጥ ውስጥ ያስገባው ይህ የጸጥታ ችግር ጭምር ነው የሚሉት ጆን መድድ የተረጋጋ ሰላም እንዳይኖር የሚያደርጉ ሁኔታዎች ተፈጥረው ነበርም፣ ነገር ግን የሰላምና የጸጥታ ስራዎችን ለማረጋገጥ የሚሊሻና ሌሎችም የክልሉ የጸጥታ ኃይሎችን ያዋሃደ ኮሚቴ መቋቋሙንና ይህም በስራ ላይ እንደሚገኝ ይገልጻሉ። በሌላ በኩል የክልሉ ሰላምና ጸጥታ ቢሮ የ የሚሊሽ አመራሮች ጋር ስብሰባ መከናወኑን አሳውቆ እርምጃዎችን ለመውሰድ ተዘጋጅቻለሁ ይላል። የትግራይ ክልል ሚሊሻ ጽፈት ቤት ኃላፊም የትግራይ ህዝብ ያጋጠሙትን ችግሮች ለመፍታት አንድነቱን በማጠናከር ህብረተሰቡን ከጸጥታ አካላት ጋር በማቀናጀት ወንጀልና የወንጀል ስጋትን ለመከላከል እየሰራ ሆኖ በማለት መግለጹን የክልሉ የመገናኛ ብዙሃን ዘግቧል። ፕሬዚደንት ዶናልድ ትራምፕ በሶማሊያ ስደተኞች ላይ ተላለፈ ያሉትን ውሳኔ አሳውቋል። የአውሮፓ ህብረት የአፍሪካ የምግብ እርዳታ ለተጎጆች በትክክል አይደርስም ሲል ደግሞም አንድ ጥናት አመላክቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካ ለሶማሊያውያን ስደተኞች የሰጠችውን ጊዜያዊ ህጋዊ ከለላ ለማንሳት መወሰናቸውን ነው ያሳወቁት። ፕሬዚደንቱ ይህንን ውሳኔያቸውን ይፋ ባደረጉበት መልእክት ላይ ሚኒሶታ ግዛት ውስጥ ህጋዊ ከለላ ተሰጥቷቸው የሚኖሩ ሶማሊያውያን ስደተኞች በገንዘብ አጠባ ድርጊቶች ይሳተፋሉ በማለት ወንጀ ውንጀላ አቅርበዋል። የአሜሪካ የጊዜያዊ ህጋዊ ከለላ ፕሮግራም ጦርነቶችና የተፈጥሮ አደጋዎች ከተከሰቱባቸው ሀገራት የተሰደዱ ስደተኞች ሀገሪቱ ውስጥ እንዲቆዩ የሚፈቅድ ነው። በዚሁ ፕሮግራም ስር እየታቀፉ 700 ያክል ሶማሊያን ስደተኞች አሜሪካ ውስጥ እንደሚገኙ መረጃዎች ያመለክታሉ። በሌላ ዜና የአውሮፓ ህብረት የምርማሪዎች ቡድን በአውሮፓ ኮሚሽን የአፍሪካ የምግብ እርዳታ ክንውን ላይ የወጣው የምርመራ ዘገባ ህብረቱ ባለፉት ዓመታት በአፍሪካ ለረሃብ ለተጋለጡና የምግብ እጥረት ላለባቸው አካባቢዎች የሚሰጠው እርዳታ የጠና ረሃብ ላለባቸው አስቸኳይ እርዳታም ለሚያስፈልጋቸው ህዝቦች በትክክል እንደማይደርሱ አረጋግጧል። የኮሚሽኑ ምርመራ በተለይም እንደ ኢትዮጵያ ያሉ ሀገራት ናም ከሳራ በታች ያሉ ሌሎች የህብረቱ እርዳታ ተጠቃሚ የሆኑ ሀገሮች ላይ ያተኮረ ሲሆን የሚላከው እርዳታ በተለይም በረሃብ ክፉኛ ለተጠቁ ህዝቦችና አካባቢዎች ያለመድረስ ወይንም ቅድሚያ ያለመስጠት ሁኔታ በብዙዎች ሀገሮች የተስተዋለ ነው ይላል ሪፖርቱ። በማሳያነትም በኢትዮጵያ እንደ ፈረንጆቹ አቆጣጠር በሁለት የምግብ ዋስትናን ለማረጋገጥ የተላከ እርዳታ ቅድሚያ ላልተሰጠው ለማይገባ አካባቢ የተላከ ስለመሆኑ ይጠቅሳል። የአውሮፓ ህብረት የመንግስታቱ ድርጅትን ረሃብን ለማስወገድና የሚሊን የሜዘላቂ የልማት ግቦች መሳካት ዋና ለጋሽና እርዳታ አቅራቢ በመሆን የሚጠቀስ ስለመሆኑ አንስቶም በፈረንጆቹ አቆጣጠር ከ2014 እስከ 2020 ድረስ 17 ቢሊዮን ዩሮ እንደገናም ከ2021 እስከ 2024 ተጨማሪ 6.2 ቢሊዮን ዩሮ እንደለገሰና ከዚህም ውስጥ 11 ቢሊዮኑ ከሰሃራ በታች የሚገኙ የአፍሪካ ሀገራት የተላከላቸው ስለመሆኑ ይጠቅሳል። ሆኖም ግን እርዳታው ሙሉ በሙሉ ለተጎጂዎችና እርዳታ ለሚያስፈልጋቸው ደርሷል ማለት እንደማይቻልና በዚህም ምክንያት ብዙዎቹ አካባቢዎች ረሃብን ለማስወገድና የምዕት ዓመቱን የልማት ግቦችን ለማሳካት አስቸጋሪ እንደሆነባቸውም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።